ሩታዬ ድጋሜ እንዳይበሉ እነዚህ ልኩስኩሶች ማለት ነው። እንደውም ይሳቅ እኮ አብርሃምና ሩታ ሊቀበል በወጣበት እነሱ ቶልኮስኩሶ ሰርቆ እየበሉ ነበር። እኔም አይቼዋለሁ። ይኸው እዩዋቸው። እንደውም ዳኒ ተምር ሰርቆ ሲበላ ጽጌ ደግሞ ብስኩት ሰርቃ እየበላች ነበረ። ጭራሽ እኮ ብርጭቆ የያዙ መስሏቸው ችርስ ስተባባሉ ማለት ነው። እኔ የምለው አብርሃም እነሱ በልተዋል ያል እንዴት አያቸው ወይስ በቅርብ ርቀት በካሜራ እየተከታተልክ ነበር? አንተ ዘረጦ ማለት ነው። ለማንኛውም ውድ ተመልካቾች የትላንትና የይስቅ ቤት አፍጥር እጅግ በጣም ደስ የሚል ድባብ ነበረው ማለት ነው። እውነት ለመናገር ልክ የውጭ ስታይል እንደ አረቦች ቶባ አልብሷቸዋል ማለት ነው። ዳኔና አብርሃም ብለው ነበረ ነገር ግን ለአብርሃም እና ለዳን የተገዛላቸው ምንድነው? ይህ ቅጥራ ነው፣ ቅጥራ ነው የሚባለው ነገር ማለት ነው። ለምንድነው ጽጌና ሩታ የለበሳችሁት? እናንተ ሻርፕ አልነበራችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በእነዚህ ልጆች ፈትፈት ላድርግባቸው ማለት ነው። እናንተ ብቻ ላይክ አድርጉ። ላይክ ሳታደርጉ ከቤቴ ዝር ብላችሁ እንዳትወጡ በህግ አምላክ ብያችኋለሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላሁ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሽር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባው አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሽር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ አብሪሽና የነ ዳኒ ቪዲዮ ነው ማለት ነው። ትላንትና እንግዲህ ይሳቅ ቤት እጅግ በጣም ደስ የሚል አፍጢር ነበራቸው ማለት ነው። ያው ይሳቅ ቤታቸው ጋብዟቸው ነበረ፣ አብሪሽ እና ሮታ እንዲሁም ደግሞ ዳኒና ፅጌ ማለት ነው። የእውነት እጅግ በጣም ደስ የሚል ጓደኝነት ያው እንዳያችሁ አብርሽን ቶብ አልብሶ ዳኒንም ቶብ አልብሶ እንግዲህ ዝንጥ አድርጓቸው ነበር ማለት ነው እንደ እኮ ሱማሌና ሱዳን የመሰሉ እኮ ዳኒ መሰለ እንትና ማለት ነው። ማን ነው አብርሃም ማለት ነው። እንትና ዳኒ ደግሞ ሱማሌ መሰለ እኮ ቶቡ ማለት ነው። ለማንኛውም እጅግ በጣም ደስ የሚል አፍጢር ነበረ። ያው አልፈተፈጥኩም፣ ምን ይደረጋል። የማዳም ሸቃሊት አይደለውኝም፣ የምፈተፍትበት ሰዓት አጣው ማለት ነው። እንደምንም ብዬ ወሬውን አይቼ ሰምቼ እንግዲህ ለዛሬ ለመፈትፈት ያው ከፊታችሁ ቆሜ ያለው ማለት ነው ሁነን ለመናገር ወዶች የእውነት ድክም ብሎኛል ማለት ነው። ስሁር አብልቼ ልጆቼን ማዳሜን ክፍሌን ገብቼ በማርፍበት ሰዓት አስቀባጠረኝ። እንዶ ከተሳሳትኩኝ በወሬ ከተሳሳትኩኝ የእንቅልፍ የህል ምንድን ነው? ይሄ የቅሸት ነው። እሺ እንደ አትፍረዱብኝ። እናንተ ዩትዩብ ቪዲዮ መስራት እንደዚህ ያሳብዳል እንዴ? ያሳብዳል እንዴ? ሆ ለማንኛውም እንደዚህ ሆኜ ከእንቅልፍ ከድካም እንደዚ ሆኜ የሰራው ቪዲዮ እኔ ልሙትላችሁ እንዱ ላይክ ሳታረጉ እንዳትወጡ። ለማንኛውም ይሳቅ ዳኒና ማን ነው፣ ይቅርታ አብርሸና ሩታ ለመቀበል ከግቢ ውጭ በር ሊከፍት ሲወጣ ጽጌና ማን ነው ዳኒ ተልከሰከሱ ማለት ነው። እውነቴን ነው ምላችሁ ዳኒ ተምር ተልከሰከሰ፣ ጽጌ ደግሞ ብስኩት ተልከሰከሰች ማለት ነው። ጭራሽ እንደ ብርጭቆ እንደዚ እያጋጩ ችርስ አድርገው በሉ ማለት ነው። አብርሃም ደግሞ እንዴት እንደተከታተላቸው፣ ወይ ካሜራ ማኑ ነግሯች ነግሮት ነው፣ ወይም ደግሞ እሱ በካሜራ ተከታትሏቸው ነው፣ ወይም ደግሞ የሆነ ነገር የሚነግረው ነገር አለ መሰለኝ። ከገባ በኋላ ይሳቅ፣ አንተ ብትበላማ ጥሩ ነው፣ ምክንያቱም ሰዓቱ አልፏል። አይ ይሳቅ ደግሞ ትንሽ እኮ አፍጥሬያለሁ፣ ችግር የለውም ብሎ እነሱን ሲሰጣቸው፣ አንስቱ አንሱ ብሎ ሲሰጣቸው፣ ምን ቢል ጥሩ ነው አብርሃም ዳኔና ጽጌ በልተዋል፣ እንዳሰጣቸው እዛ አዎ፣ ድጋሚ እንዳይበሉ አለች ማለት ነው። ሩታዬ፣ ደግ አረግሽ፣ እንኳንም ድጋሜ እንዳትበሉ አልሻቸው፣ በልተዋላ። እንደው ተልኮስኩ ሰው ማለት ነው እነዚህ፣ ሉኩስኩሶች ማለት ነው። ሰርቀው እኮ ነው የተልከሰከሱት ዳኔና ጽጌ። እንደው በወንድስ ደስ ይላል፣ እንዴት ሴት ትሰርቃለች? እንደ ብስኩቱ ብድግ አርጋ በልታ፣ ጭረሽ እንደ ብርጭቆ ችርስ ተባባሉ ማለት ነው። ለማንኛውም ትላንትና፣ እውነቴን ነው ምላችሁ ዳኒና ፅጌ ማነው፣ ዳኒና አብርሃም ምርጥ ሱዳኒና ሶማሌ መስለው ነበረ። ያው ቶብ ለብሰው ሽክ ብለው ነበረ። ያው የእውነት ይሳቅስ ሳላደንቅ አላልፈም ማለት ነው። ያው ሰው የለውም መሰለኝ። እኔ ከሰው ጋር ማለት ሰው ለምኝ ነው ያዘጋጀሁት ብለዋል ማለት ነው። ያ የጓደኝነት ጥግ ማለት ነው። መከባበር መዋደድ ማለት ይሄ ነው በቃ። እስላሙ ክርስቲያኑ ተዋዶ ተከባብሮ የሚኖርባት እምዬ ኢትዮጵያ ሀገራችን ማለት ነው። እንዲህ ነው። በቃ እኛ የሚያምርብን ማለት ነው። ይህ አንዳንድ ምናምን የምትሉ ብቻ እዛ ውስጥ መግባት አልችልም። ብቻ እጅግ በጣም ደስ ሲል ነበር የትናንትና አፍጢራቸው ማለት ነው። ጓደኝነታችሁ ያዝልቅላችሁ፣ አይለያችሁ። በጣም ነው የምታምሩት። ያው የዱባይ ጉዟችንም ከመድረሱ አንፃር አንድ ላይ እንሰብሰብ ብዬ ነው ብሏል ዳን። እንትና ማነው ይሳቅ ማለት ነው ያው እንደ እንደተናገረው አብርሃም ቅዳሜ ወይ እሁድ ነው በረራችን ብለዋል እንግዲህ። በሰላም ያድርሳችሁ እላለው ጓደኝነታችሁን ዘለቄታ ያለው ወረት ያልበዛበት ይሁንላችሁ ነው የምለው፣ ማለት ነው። ሌላው ደግሞ ሻርፕ አዘጋጅቼላቸዋለሁ እያለ ነበር። ነገር ግን ይስሐቅ ያዘጋጀላቸው ሻርፕ ሳይሆን የለበሱት የአብርሃምና የዳኒ የተዘጋጀላቸው ቅጥራ ነው። አይደለም ይባላል እንደሱ ነገር። እንዲሁ እንዴት እንደምጠላው ማለት ነው፣ ለምን በሉ ትላንትና አብርሃም የለበሰው ቶብ፣ ዳኒ የለበሰው ቶብ፣ ይሄ እነ ሩታ የለበሱት ይሄ ሻርፕ የሚመስለው ቁጥር አይደል የሚባለው እሱ ማለት ነው። እንዴት እንደምጠላው ለምን በሉኝ። ሲታጠብ እንዲ ሲተኮስ እኮ ደሜ ነው የሚያፈላኝ ማለት ነው። ደሜ ያፈላኛል። እኔ አረብ ሀገር ከመጣው እንደሱ የምጠላው ነገር ምንም ነገር የለኝም። በቃ በጣም ነው የሚደብረኝ ማለት ነው። ለማንኛውም ያው ኢሳቅዬ ለነገሩ አንተን አልወቅሰም፣ ስንቶቹ ይለብሱታል ማለት ነው። እንዲሁ ኢትዮጵያም ተከትሎን ብቻ እንዳይገባ ማለት ነው። ያው ብዙዎቹ የምትወዱት አላችሁ ቶቡ ማለት ነው። ለምትወዱት በጣም ይቅርታ ብያለው። ለማንኛውም ትላንትና እጅግ በጣም ዘና ፈታ የሚያደርግ የፍጡር ሰዓት ነበረ ወዶችዬ። እንዴት ናችሁ ትላንትና ጠፋሁባችሁ እኮ እናንተ ትላንትና ምንድን ነው ብዙዎቻችሁ እየወቀሳችሁ ለካ አብርሃም እንትና ዘፋኝ አዘጋጅተዋል ብዬ እንደው ትላንትና ቅድድ ማለት መቀዳዴ ማለት ነው። ምንድን ነው ያሬድ ነጉ ቤት በኩል ነው የሚወስደው ያላችሁኝ፣ አላችሁ አርቲስት ዳዊትስ እንዴት ነው ዱባይ ሊወስደው የሚችለው እያላችሁ ነበረ። ለማንኛውም በጣም ይቅርታ። በኋላ ደግሞ የሆነ ሰው መጣና ኮመንት ጻፈልኝ ማለት ነው። አረ ቀለሟ ያሬድ ነጉም አይፈልግም፣ የማይፈልግም አብርሃም አርቲስት ዳዊት አይፈልግም፣ እንትና ኮ ዲጄ ነው ያላችሁኝ ልጆች አላችሁ። ከዛ ቲክቶክ አካውንቱ ገብቼ ሳቅ ዲጄ ይሳቅ ይላል ማለት ነው። ለካ ይሳቅ ዲጄ ነው። ቤተሰብ ይሳቅ ዲጄ ነው። ስለዚህ በሰርጉ ቀን የሚዘፍኑት ይሳቅና እንትና ማናት፣ የእንትና የዳኒ ፍቅረኛው ማለት ነው። የድሮ ፍቅረኛውን ማለት ነው። ሁለቱ ናቸው አሉ፣ ይሳቅና የዳኒ ፍቅረኛ እና ለማንኛውም ሰላማቸው አላብዛለኝ፣ ወዳቸኋለሁ። ከዚህ በላይ ካለፍኩኝ መቀባጠሬ ስለማይቀር እንቅልፍ ስለመጣብኝ ላይክ አድርጉ እውነት ላይ ካድርጉ እንደዚህ ድክም ብሎኝ እውነት ሰውነቴ ዝሎ መተኛ ማረፍ ሲገባል፣ የእናንተ መውደድ ማለት እናንተ ስለምወዳችሁ ስለማከብራችሁ ነው ቪዲዮ የሰራሁት የት ሄደች ይህች ቀባጣሪ ማለታችሁ ስለማይቀር ማለት ነው። ሰላማችኋን ላይ አብዛኝ በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይወዶች